የተከበራችሁ አድማጮቻችን የፍቅር ቀጠሮ ፕሮግራም ይቀጥላል፣ እስከ ስድስት ሰዓት ድረስ ቀደም ሲል የተለያዩ ጉዳዮችን አስደምጠናችኋል፣ እንቀጥላለን። መጀመሪያ ሙዚቃውን ስንጀምር በሚካኤል በላይ ነ የጀመርነው። ከዛ በኋላ አሁን ደግሞ ቴዲ አፍሮ ሁለቱም የሚቀጣጠሙ ነገሮች ነበራቸዋል። በዚህ ሳምንት በዚህ ሳምንት በለተ ቀዳሚ ምሽት ላይ ቴዲ አፍሮ አርባ አንደኛ አመቱን የተወለደበትን ሲያክብር ሚካኤል በላይነህ ደግሞ አምስተኛ አመቱን የጋብቻ የጋብቻውን አምስተኛ አመት እንግዲህ አክብሯል። ሁለቱም ደግሞ ያከበሩበት ምናልባት ቴዲ አፍሮ የአርባ አንደኛ አመት ልደቱን በተለያዩ ቦታዎች ከሀገር ውጭም እንዳከበረ ሳምተናል። በተለያዩ አጋጣሚ ሁለቱ አንድ ቦታ ላይ ደግሞ ያከበሩበት ሞመንት ይሄ የሚሌኒየሙ ኮንሰርት ላይ ነው። እንግዲህ ሁለቱም በአንድ መድረክ ላይ ይሄኛው የልደት ሁኔታቸው የተሰማው ና በጣም የተደበላለቀ ስሜት ነበር። ከኋላ ነበረ ቴዲ አፍሮ እንደ ሰርፕራይዝ እንግዳ ሆኖ ሚካኤል በላይነህ ደግሞ ፊት ለፊት መድረክ ላይ ነበርና ይሄ ግጥምጥሞሹ በጣም ይገርም ነበር። ሚካኤል በላይነህን ማንም ምናልባት እሱ ብቻ የሚያውቀው ነገር ነው ይመስለኛል። ና መድረክ ላይ በማይክ ነው እንግዲህ አምስተኛ አመት የጋብቻ ስነ ስርዓቱን ከአድማጮቹ ጋር እያከበረ በመሆኑ ደስታውን የገለጸው አድማጭም ደግሞ በዛ ተመጣጣኝ ምላሽ ነበር የሰጡት። ና ለሁለቱም ግን በዚህ አጋጣሚ እንኳን ሚል አደረሳችሁ፣ እንኳን ደስ ያላችሁ ማለት እንወዳለን። ለባለ ትዳሩ መልካም የትዳር ጊዜ። ሚካኤል በላይነህ በጣም በፍቅር የተጎዳ ልጅ ነበር ከዚህ በፊት በመጀመሪያ የፍቅር ህይወቱ፣ አሁን ደግሞ እጅግ በጣም ደስተኛ ነው። ከትራፊክ አደጋ ጋር የሚገናኝም ነገር ብዙ ነገሮች አሉ። ለማንኛውም ግን አይ በሚስቱ በጣም የተካሰ ሰው ነው። አሁን ይገባዋል ብለን እናስባለን። መልካም ነገር መመኘታችን ቴዲ አፍሮም ደግሞ እንደ ሰርፕራይዝ የመጣ እንግዳ ነበር በወቅቱ አይደል? ስለዚህ አዎ፣ በጣም ለሁለቱም። አድማጩ ተመልካቹ ምናምን ኮንሰርቱን ትቶ ቴዲ ነበር ሲያይ ነበር። ቴዲ ሲገባ በጣም እንትን ነበር፣ በደመቀ መልኩ ነበር ያ። ቴዲ ያለው ስም ይታወቃል። ለማንኛውም ግን ለሁለቱም አሌክስ እንዳልከው መልካም ጋብቻና መልካም የእድሜ ዘመን በልደትም ሌላም እንድታከብር እንመኝ እንመኝላለን። ቴዲ ቀደም ሲል ካስተዋወቅናቸው የተለያዩ ጉዳዮች ውስጥ ትናንትና የገነት ሆቴል ቆይታችን አስገራሚ ነበር። አንጋፋ ገነት ሆቴል ከልብ እናመሰግናለን። ሁለት ሳምንት ሙሉ የመጀመሪያው የክረምት ወቅት ተፈላላጊዎችን ባለፈው ሳምንት ካደረግን በኋላ አሁን ሁለተኛው የሰኔ ወርን ማለት ነው። ከዚህ በኋላ ደግሞ የሐምሌ ወር መጨረሻው ሁለተኛው ዙር የመጀመሪያ ሳምንትና ሁለተኛ ሳምንት፣ ከዛ ነሐሴ እያለ ነው የሚቀጥለው። ስለዚህ ትናንትና በጣም ለየት ያለው ብዙ ነገሮች ያሉት አድማጮች እንድትሰሙት እና ከሰማችሁት በኋላ ደግሞ እኛ ተጨማሪ አስተያየቶችን እንነግራቸዋለን። ቆይታውን እንድትሰሙት ግን እንደሚከተለው እናቀርብላቸዋለን። ቆንጆ እንደምት ተስፋ አደርጋለሁ። ጸጉሯ ረዥም እንደምት ተስፋ አደርጋለሁ። ደስ ደስ ያላት ከዛ ፈርዘር ደግሞ አብረን ስናወራ ይመቸኝ ከሆነ እንቀጥላለን። ማይሆን ከሆነ ደግሞ ለዚህ ማለት የምጠብቀው ባይሆን ምን ታረጋል። ኦኬ፣ አውርቼ ስ መለየት እንችላለን

እሺ ሰላም ነው። አለ ነው ምንም አይደለም ነው። እኛ ውጭ እውነት ለመናገር በጣም ቆንጆ ልጅ፣ ደስ ያለሽ ቸኮሌት፣ አሪፍ ከለር ነው ያለሽ። ታምሪያለሽ፣ አለባበስሽ ያምራል። አሪፍ ባል ፈልጉልኝ። ፈልገሽ መጣሽ አይደል? አንተ ሳካልኝ። አሁን ያወራሽ በጣም ተፈላሰፈብሽ። ፍልስፍና ነው ያጣነው። እርግጥ አንድ ቀን እንኳን አንድ ጊዜ እንኳን እንዳወራ እድሉን አልሰጠኝም እና፣ ብቻ ምን አየሁ መሰለሽ ወንዶች ጋር በጣም አንድ ችግር አየሁ። እዚህ ዴቲንግ ሲያደርጉ ለሴቶች ድል አይሰጡም። በጣም ያወራሉ። አይ በጣም የሚያስተምር ይመስለኛል። ሌሎች ወንዶች ይህን ነገር ሲሰሙ አትሊስት የሴቶቹ ፍላጎት ምንድን ነው፣ እንዴት ነው፣ ለኑሮ ምን እየሰራሽ ነው፣ ሰላም ነው፣ ፍላጎትሽ፣ የወደፊት ፕሮግራም ያረግሻቸው ነገሮች ምናምን ይወራል። አረ ነበር ነበር። እሺ፣ ስለዚህ ከዚህ ግን ሌሎቹን አይተሻል። የተወሰነ አርፍዳሽ ነው በእርግጥ የመጣሽው። ሌሎች ሰዎች ነው በጣም ደስ ብሏቸው ሲያወሩ ታዘበሽ አይተሻል

ፕሮግራሙ ደስ ይላል። እኔ ላገኛት ንፈልገው በጊዜው አልተገኘችም ቀረችብኝ። በጣም ቅር ብሎ ነበር፣ ግን ያው ከአንዷ አጋሁ ካርጋችሁኝ የነበረ ብዙ አውርተናል። በእድሜ ከናዬ በጣም ትንሽ ናት። ሁለተኛ ነገር ደግሞ ስኪል ጋፕ አለን። በጣም እስኪል ጋፕ በጣም አለን። ስለዚህ ስኪል ጋፕ ስተዲ ቦክስ የሚያምን ኖ አይደለም፣ ነገሮችን የመረዳት ላስ ደግሞ እሷ ተማሪ ናት ገና። አንተ ደግሞ ዩኒቨርሲቲ እኔ ፊሎሶፊ ቴዎሎጂ አጥንቻለሁ፣ ሌላም ደግሞ ሕክምና ባለሙያ ነኝ። ስለዚህ በመሀላችን ገፋል። እሷ ትምህርት እኮ ችግር የለውም። ዋናው ፍቅር አይደለም አንተ ወይ እኔ ንፈልገውም ነገር አለ። የተማረ ሰው ፈልጋለሁ። አይ የመጀመሪያዋ ናት ያው አንዴን ታታል። እሷን በስልክ አላወራትም። እንዲቅርታ ብለሃለች እኮ እንግዲህ ይቅርቷን እና ያለ ምስቴ እንደ አንተ አክሴፕት አድርግ ያለው ግን ደውልላትና እስቲ ወክሳት አለው። በጣም አሪፍ ከተገናኛችሁ በኋላ መልካም ነገር እንዲፈጠር እንመኛለን። ስለ ፕሮግራሙ ያለ አስተያየት ሌሎች አንተ እንኳን ብቻ ሳይሆን ሌሎች ሜክስ ያደርጉ ያን ነገር በጣም ደስ ይላል። ያ እኔ ኤክስፒሪየንስ ዋለኝ። እኔ ከኢትዮጵያ ውጭ ስለተማርኩኝ ከሀበሾችም ከኢትዮጵያዎችም ጋር ብዙ ልምዱ ስላለኝ ዴቲንግ ዴቲንግ ኤክስፒሪየንስ አለኝ። ኢቨን እንኳን አልፎ ሁክ አድርጊያለሁ ሰዎች እነዚህ ማገናኘት ኤክስፒሪየንሱ ስላለኝ ምንም አልፈራም። ምክንያቱም የራሴ የሆነ አላማ ስላለኝ ከዛ አላማ ሳልስት፣ ሰዎችም ደግሞ የመጡበትን አላማ ብዙ ካውንስልም ስለማደርግ ያው ውጭ ላይ ያው ነገረኛለም ብዙ ኤክስፒሪየንሶች እንዳሉ ከዚህ በፊት የተማርከ የግባሽ ዩኒቨርሲቲዎችም አሉ እና ከዛ አንፃር እኛ ሀገር ላይ እንደዚህ አይነት ነገር መጀመሩ ራሱ ፊት ለፊት አዲስ ባህል አይደለም። በእርግጥ በባህላዊ መንገዶች በብዙ ነገሮች ሊደረግ ይችላል። እንደዚህ አሁን ሴት ተደርጎ በጣም ፎርማል በሆነ ነገሮች ደግሞ የሚያበረታታ ነገር አለ። የፍቅር ቀጠሮ ፕሮግራም ሶስት አመት ኦልሞስት ሊሞላው ነው ይህን ፕሮግራም ከጀመረ ና ያለህን ስታቲስቲክ። ዋው እኔም አንድ አመት ከጀመርኩኝ አንድ አመት ሆኖኛል፣ እውነት ለመናገር ክፍል ሀገር ነበር የምሰራው ነው። ወደ አዲስ አበባ ሙቭ አድርጌ ዚህ ሙሉ በሙሉ ኑሮ እየኖርኩኝ ነው፣ እና በጣም ደስ ያለኝ አሁን ያዋራት ልጅ ለምሳሌ አሁን ጓደኛ ነብራት ግን በጣም ሻይ ናት፣ አፈረች፣ ትፈላለች። ብዙ አሳወራት። ከምንም በላይ የሚፈልጉት ምንድነው ሴቶች? ፈገግታን ማዋረን ያለን ኤክስፒሪንስ ስታደርጋቸው ኦፕን አፕ ይሆናሉ። ስለዚህ ፍቅር፣ የፍቅር ቀጠሮ ደግሞ ይሄን ነገር መድረክ ሲያዘጋጅ ሰዎች ኢቨን እንኳን ቀና ብላ ላታይ ትችላለች። ግን ከዛ ከዛ ሳይ ዋው ብለው በቃ ይደፋፈራሉ። እኔ ይሄ ነገር ደስ ብሎኛል። እኔ አመሰግናለሁ። እንዴት ነበር ቆይታ

አልገባኝም ያልሽ ነበር። ምን ያልገባሽ? ምን እንዳወራ፣ ምንም አልገባኝም። አልሰማሽም? ሰምቻለሁ ግን እንዳለ ነበር የሚያወራው። ስለማርፈዱ ነው በብዛት፣ ሁለት ሰዓት ሙሉ ስለማርፈዱ፣ እንደዚያ ነበር። በመሀል አጠገቡ የተቀመጡት ሰዎች እየቆጠረ ሁሉንም። አዎ ከሊ አልመጣላትም ከሊ ምናምን። ሁለታችሁም ስለ ሁለታችሁ የሚያወራችሁ ነገር? በቃ ጠየቀኝ። እግዚአብሔር ስለ ስራ ምናምን። ሌላ ምን? አንቺ እሱ ሲያወራ ብቻ እየሰማችሁ ነበር? ምንም ማውራት አልቻልኩም። ስለዚህ እንደጠበቅሽ አላገኘሽም ማለት ነው። ስለዚህ ሌላ ዴይት ማድረግ አለብሽ ማለት ነው። የተሻለ በጣም አንቺንም ቦታ ሰጥቶ የሚያወራሽ ብዙ ኮንፊደንስ በጣም ተደርጋማቸው ሪሽና ያው ልምድ ውስጥ ቆይታ። እንዴት ነበር ቆይታ? አሪፍ ነበር። ሰው ጋር ያለው እንዴት ነበር? ሁለቱም አሪፍ ነው። ያው የመጀመሪያ አሪፍ ነበረች። ትንሽ መግባባት ላይ ትንሽ ታፍር ልጅ መሰለኝ። እኔ ሳወራት ዝም ብላ ነበር የምታዳምጠኝ። በጣም ታወራለህ? እኔ አወራለሁ፣ እሷ ዝም ብላ ነበር የምታዳምጠኝ። ስንገናኝ አብዛኛውን ሰዓት ያሳለፉ እንዴት እንዳረፈ ደስ ይነግረኝ ነው ማለት ነው። አዎ አንዳንዴ ምክንያታዊ መሆን አለበት። ምክንያት ለማስረዳት ሁለት ሰዓት ሙሉ አንድ ሰዓት ሙሉ አልበዛም? አይ ሁለቴን የነገርኳት፣ በእርግጥ ሁለቴን የነገርኳት አሳማኝ ምክንያት ነበር። ጠይቄታለሁ፣ ግን ብዙም ሪስፖንሲቭ አይደለችም። መስለ ያው ጠይቀው፣ ልክ ኮሚኒኬት ማድረግ አልፈለገችም። ደሁሩ ነበር እንደዚህ እንድታወራ። እሺ ሳደርጋት ነበረ በደንብ አታወራም ማለት ነው። አንተ በጣም አክቲቭ ነው። ብዙም ያው ብዙም አይደለም። ካንተ ጋር ስለሆነ ሊሆን ይችላል። ከእሷ ጋር ግን እንደውም ትንሽ ዲሴንት ሆና ነበረ፣ ግን ካንተ ጋር ሲሆን ብዙ። አመሰግናለሁ ስለ ፕሮግራሙ፣ ላስት ፕሮግራሙ በጣም አሪፍ ነው። በጣም እጅግ በጣም አሪፍ ነው። ሜይ ቢ እኔ መሰለኝ ደግሞ በትልቅ አዳራሽ ውስጥ ምናምን በበርካታ ነበረ ላይክ ከመቶ ጀምሮ የተመችተኛል። ምክንያቱም ሌሎች በቃ የገለህን ነው እንደ ልብ ብታወራ፣ ሁሉም ደግሞ ተመሳሳይ አላማ የመጣ ስለሆነ እኔ በጣም ቆይታ ቆንጆ ነው። ሰው ጋር ቆንጆ ነው። የተወሰነ መስፈርቶችን እንትን ብያለሁ። በዛ መሰረት ውስጥ እንደጠበቁት መቶ ፐርሰንት ይሆናል ብዬ ምን ማለት መሆንም የለበትም። ስለዚህ ተቀራራቢ እኔ በምፈለጋቸው መንገዶች አግኝቻለሁ። ተስፋ አረጋ የጠበቁ አገኘው ፕሮግራሙ ቆንጆ ነው፣ ቀለል ያለ ነው። ማለት ምንም የሚከብድ ነገር የለው ቆንጆ ነው። እህቶቹም እንዴት ነው ውበታቸው

እንዳልኩ ገምቼ የመጣሁት እንትን አለ ከዛ አንፃር በጣም ቆንጆ ነው። ቆንጆ እንደውም ብዙ አያምሩም ብለህ ነው የኛ ሲታይ ወንዶቹ በጣም ቆንጆ የሆኑ ተቸገሩ ሴቶች ትንሽ አሉ እየተባለ አንዳንድ በጣም ቆንጆ ሴቶች ደግሞ ይመጡና አንዳንዴም ደግሞ አለ። ግን ይሄ አሁን ከመልክ አንፃር ነው። ውስጣዊ ባህሪዎችን ደግሞ ስታወራጣ የምትወዳቸው ሰዎች ይኖራሉ። ከዛ አንፃር ስታያቸው ግን አለ በጣም ደስ ደስ የሚሉ ሰዎች ስላየው ነው። እውነት ነው። እውነት ለመናገር እንደዚህ ይመጣሉ ብዬ አልገመጥኩ ነበር። እና ካዩቸው ሁለቱም ለቅፋቸው ሴቶች ነው ያ እንደዛ አይነት ናቸው፣ ቆንጆች ናቸው። እና በጣም ጥሩ ፕሮግራም ነው፣ ሊቀጥል ይገባል። አንዳንድ ወደፊት በጋራ በጋራ መሻሻል ያለባቸው ነገሮች እንደዚሁ የሚሳተፉት እኔም ጨምሮ ለፕሮግራሙ ቀናነት የተሻለ የራሳችን አስተዋጽኦ አድርገን ጥሩ ፕሮግራም እንዲሆን እኔም የራሴ በኩሉ አስተዋጽኦ አድርጋለሁ እና ቆንጆ ነው፣ እባካችሁ በርቱ። ቆይታ እንዴት ነበር? ታ አሪፍ ነበር። ቁጥርን ከመስጠት ይልቅ ቢዝነስ ካርድን በመስጠት ተጠምደ ነበር። አዎ በጣም ያው አሪፍ ነው። እዚህ ጋር የምትገናኘው ያው ለአንድ ነገር ብቻ ሳይሆን ብዙ ኦፖርቹኒቲዎች አሉት። ለዛ ነው ብዙ ማህበረሰብ የተውጣጡ ሰዎች ስለሚመጡ ስራ፣ የተለያዩ ነገር ያላቸው ስለሆነ ከአንተ ጋ የምንገናኝ ነገር ሊኖር ይችላል። አዎ ያው እንደዛ ብዬ ቢዝነስ ካርድ ሰጥቻለን ሰው ነው ያወራሁት። ከሁለት ሰው ጋር ነው ያው ካንደኛው ጋር ቢዝነስ ነው ያወራ ነው። ካንደኛው ጋር ያው ቤት አድርገናል፣ ያው ሞክረናል፣ እንደዛ ነው ያው። እንዴት ነበር ቆይታ ቆይታው እንግዲህ ያወርተናል፣ እናያለን። እንግዲህ ያው ስልክ ተቀያይረናል። እንዴት ነው እንደጠበቀው ነው ያገኘው? ማለት ያው በእርግጥ መቶ ፐርሰንት መጠበቅ አይጠበቅብህም ግን ያው እኔ ካሰብኩት ትንሽ ያው የሆነ የምሞክር ይመስለኛል፣ ድጋሚ ለጅቷን ሌላም ፕሮግራሙ በጣም አሪፍ ነው። በጣም ደስ ይላል። በጣም ሴኩርድ ነው። አሪፍ ነው። በጣም ተመስጠው ነበር። እና በጣም ደስ የሚል ነበር፣ አሪፍ ነበር። በምፈልገው በጣም ከዚህ የተሻለ መስፈርቴን አሟልቷል ብላ የምታገኘ ተቀራራቢ ሰው አግኝተህ ነገሮችን እንደምትብላ ሀሳቦችን እንደምታወራ ተስፋ አደረጋል። አዎ በጣም ያው ከእናንተ ጋር አብሮ የሚሰራ ይመስለኛል በሌሎች ምናምን ስራዎች ያው አዎ ቤተሰብ ነው ሆኖ እዚህ ምክንያቱም ብዙ ሰው እያጫወትክልን ነበር እንደውም ስለዚህ እኛ ደግሞ እንደዚህ ብቻ እቃውን የዘገዩባቸው ሰዎች አሉ ለዚህ እንዳንተ የሚያጫወት እንፈልግ አጫዋች እንሆናለን ችግር የለውም አመሰግናለሁ ቴንኪ በጣም አመሰግናለሁ ቆይታ እንዴት ነበረ ቆይታ በጣም ጥሩ ነበር እንደጠበቅኩት አግኝቻለሁ በእውነት አይ ከልብሽ ተናገሪ አይ ከልቤ ነው

ቆንጆ የሊፈነሳ ይሻለን የባሱ ሶስተኛ ዴት ካል እሺ፣ ካልተስማማ፣ እነሱ ጋር አይ ተስማሚ። ስለዚህ ለሌሎቹ ሴት እህቶቻችን እንዲመጡ ምን ትያቸዋለች? አይ በጣም መድፈር እንዳለባቸው ጥሩ ነገር እንደሚገኝ መክራቸዋለሁ። ስለ ፕሮግራማችን አስቤታል። አዎ በጣም ደስ ይላል። በዚሁ ነበር አልመጣም እንጂ ግን ከሌሎቹ ጋር የቀለጠ ጨዋታ ላይ ነበር። አዎ ያው ብቻዬን ከሚቀመጥ አንዳንድ ነገሮችን ተወያይተናል። በስራ ዙሪያ በተለይ ቢዝነስ ካርድ ላይ ተቀበለሽ? አዎ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። ጥሩ ፕሮግራም ነው። ዜጎቻችን ታመረታችሁ። አዎ አዎ። እኔም ትንሽ ፈራ ነበር፣ ዛሬ ግን በጣም ደፍሬ ያለው የኔው ቢቀርም የገጠመውን አላውቅም። አዎ ይሁን ይሁን። በሰላም በሰላም ይምጣ። አሜን። ሰዓት ላይ ተገኝተሃል የሆነችው ሴት ቀርታለች። ምን ተሰማ? ያው ሀዘን ይሰማል። እንዴት ነው ቀርታለች? ምን አይነት ስሜት ውስጥ ነው ያለው? ያው ውስጥ ላይ ያለው ሀሳብ ምንድን ነው? በሰላም ከሆነ ደስ ይለኛል። ይህን በሰላም ስበህላት ነው ማለት ነው። እሷ ስልኳን አላነሳለች እኮ አሁን ስንደውልላት፣ ቀርታ ነው ማለት ነው። እኔ ምስሉ ነው ያው ስጋቴን ልክ እንደዛ ነገር እንዳያጋጥም ሰላም እንደሆነ ነገር እንጂ ውስጤ ደስተኛ ነኝ። ሁለት ነገር አየሁ እዚህ ጋ አንተና አንድ ልጅ አላችሁ፣ ሲንግሎች ናችሁ። እዚህ ጋ አልመጡላችሁም፣ እና ሌሎቹ ግን በጣም በጦፈ ጨዋታ ውስጥ ነው የሚገኙት። ምን አይነት ስሜቶች ውጭ እያነበብክ ነው? እኔ እንደኔ ያለ አንድ ሰው አይቻለሁኝ እሱም ያው በስታ የተጠበቀ ትግስት እየጠበቀ እንደሆነ ነው የምታዘበው። ሌሎች ግን በጣም ደስ የሚል እሱ ያው አንስታ እየመጣው ነው ብላለች። ያንተ ደግሞ የቀራቸው ያው እኔ በጣም ደስተኛ ነኝ። አሁን ልክ ጓደኞች ሳይ በቃ ልክ እንደ እኔ አይነት ሀሳብ ያላቸው ስለሆኑ ብዙዎቹ ደስ የሚል በቃ ፈገግታ ነው የማይባቸው። ያው ጥሩ ነገር ሸሪ እንደሚ እንደራረጉ ያው ትምህርት ነገርም ትምህርት ነገር ላይ ማለት ነው። በጣም ደስ ብሏቸው ጊዜ የሚተዋወቁ ነው መስሎስ። በዛ ላይ ግጠም ግጠም ያሉ ነገር ነው። እውነት ነው። አሁን ስለ አይነት ስለዚህ ጥሩ ነገር ነው። አብሮ ከመስከ ማስተዋወቅ ጋር የመጣ ነገር ብዬ አስባለሁ። ስለዚህ ጥሩ ነገር ገዝታ ነው። አየር ላይ ከምትሰማው ፕሮግራሙ ሌሎች ሰዎች እንደዚህ እየተጠየቁ ነው ትሰማ አለ። ከዛ በኋላ ሰምተን የመጣው አንተም እና ምን አይነት ልዩነት እንደጠበቅኩን ያገኘው አሁ እኔ እንደጠበቅኩን ያገኘሁት እንዲያውም ከጠበቁትም በላይም አይቻለሁ ብዬ አስባለሁ። ምንድነው የሰዎች ያላቸው አቀራረብ ጥሩ ነገር ነው። እዚህ ራሱ ምንም ነገር በቃ እንደ እህትና እንደ ወንድም የሚል ሀሳብ ያላቸው ሰዎች ናቸው ሳያቸው። ስለዚህ ከጠበቁት በላይ ነው ያገኘሁት። ደስ ይላል። በጣም አመሰግናለሁ። ኔክስት ያው እሷ ከመጣሽ መጣሽ፣ ካልመጣሽ ሌላ እድል ትሞክሪያለሽ። እሺ እሱ እንደ እግዚአብሔር ፈቃድ ይሆናል። አመሰግናለሁ። እኛውን አመሰግናለሁ። በጣም በፈገግታ ቆይታ እንዴት ነበር? ቆይታ በጣም አሪፍ ነው። ደስ ይላል። ፕሮግራሙን አየር ላይ እንደሰማሁ አገኘሁ ፕሮግራሙ አዎ፣ ከጠበቅኩት በላይ ነው። በእውነት በጣም ደስ ይላል። ሴት ተመቸች፣ በጣም አሪፍ ነው። ታይፕ ነች፣ እንደ ሱፍ በልክ ነው የተሰራችው። ስልክ ተለዋወጣችሁ? አዎ ተለዋወጥን። መጨረሻ ላይ ረስተን እንደውም ስልክ ተለዋወጥን እንጂ ያስታወስኩት ቃል የለም ነበር። ያው በቃ አሪፍ ጊዜ ስለነበር እያወራን ስለነበር የተከበራችሁ አድማጮቻችን የፍቅር ቀጠሮ ፕሮግራም ይቀጥላል። ቀደም ሲል የገነት ሆቴል የትናንትናውን ቆይታችን ነበረ የሰማ ነው ገነት ሆቴል እንቀልብ እናመሰግናለን። አንጋፋው ገነት ሆቴል የፍቅር ቀጠሮ ፕሮግራምን በመደገፍ ጥሩ አስተዋጽኦ አድርገውልናል፣ እንግዶቻችንን ተንከባክበውልናል። ሰርግ ነበረ በወቅቱ ጥሩ ወደ ሰርግ እንደሄዱ ቆንጆ ቆንጆ ነገሮች ተነሳሽነትን ጨምሩታል አድማጮቻችን ትናንትና በጣም ካዝናኑ ነገሮች አንዱ አንድ ልጅ በጣም ይበሳጫል ና ወጥቶ ምን ሆነ ነው ስንለው በጣም በፕሮግራማቹ ደስተኛ ነኝ በልጅቷ ግን በጣም ተበሳጭች ያለው አይነት ነገር አለን ና ለምንድነው የተበሳጨው ስንለው እሷ እኔ እንትን የመጣውት እንደዚህ አይነት ነገር ሆኖ ሳይሆን የሰመር ካምፕ አለ እዛ ላይ ጓደኛ መደበኛ ጓደኛ ኖርማል ጓደኛ ለመተወቅ አይነት ነገር ነው፣ እንደ ሰመር ካምፕ አይነት ነገር ነው እንጂ ፍቅረኛ ምናምን አይደለም እንደዚህ ዴት ላረግ አይደለም ብላው በጣም ተናዷል ማለት ነው። እና በልጅቷ በጣም እኔ ደግሞ ከሱ የበለጠ ተናደድኩኝና ጠራዋት። ምንድን ነው የምትሰሪው እንደዚህ እንደዚህ እንደዚህ ስላ ደነገጠች በጣም። አይ አብዬ እኔ እኮ አውቃለሁ ፕሮግራሙን በጣም ወደ የምከታተለው ከአንድ አመት በላይ በጣም በጣም ብዙ ጊዜ ሆነኛል አለች። እንደዛ ከሆነኮ ታዲያ ተመዝግበሽ ያው ታቂዋለሽ አላማውን ስላት አቋዋለሁ አውቀዋለሁ። ግን በጣም ልጁ አናደኝ ነው። ልጅ በጣም የሚያዝናና ነገር ነው። አብረው እያወሩ በጣም በሰላም መሀል ጓደኛ አለሽ ብሎ ጠይቃል። ጓደኛ በጣም ነገሮች አንዱ ነው ወይ ልጁ ምስኪን ነው በነገራችን ላይ አወራር ምናልባት አንዳንድ የልምድ ጉዳይ ስለሆነ ነው እንጂ ያው እሷም አንዳንድ ጊዜ የሆነ ሰው ልታናገር ተለማም እንደምትሄድበት አጋጣሚ ስለዚህ አሁን ምጠይቃት ምንድን ነው ጓደኛ አለሽ እንትና አለሽ ምናልባት እጠይቃታለሁ ያው ወንዶች በጣም ተወቅሳቸዋል በትናንትናው ዴቲንግ ሌላው የታዘብ ነው ነገር ከዚህ በተጨማሪ ለሴቶቹ ድል ሳይሰጡ ሌክቸር እስኪመስል ረጅም ሰዓት ወንዶች እያወሩ እንደነበር ሁሉንም ባይወክልም አንዳንድ ደግሞ በጣም ደስ የሚሉ ወንዶች አብረው የሴቶችንም እንዲያወሩ የሚጋብዙ ሰዎች ነበሩና እንደዚህ አይነት ነገሮች ትምህርት ይሆናሉ ኔክስት ዘጋጅበት ሰዓት ላይ ወንዶች በተቻለ መጠን ቢያወሩት መልካም ነው ብለን እናስባለን። ከሴቶች አንጻር እያዩ በነገራችን ላይ ይሄ ነገር ያው በፍቅር ቀጠሮ ፕሮግራም ላይ ብቻ ሳይሆን አብዛኛው ጊዜ ዴት ለማድረግ የሚሄዱ ወንዶች ምን አውራለው፣ እንዴት ላስቃት፣ ምን ላውራት የሚል ሀሳብ ነው ውስጣቸው ተወጥሮ የሚሄዱት። ግን አብዛኛው ጊዜ ሴት ልጅ መደመጥን ነው የምትፈልገው። በተደጋጋሚ በፍቅር ቀጠሮ ፕሮግራም ላይ ያ ማለት ምንድን ነው? የሚያወሩበትንም ጊዜ መስጠት። ስለዚህ ይህንን ነገር እንደው ወንዶች በተለያየ አጋጣሚ ካሁን በኋላ ሴቶችን እንደዚህ አይነት ለፍቅር ግንኙነት ለማግኘት በሚሄዱበት አጋጣሚ ይህንን ነገር ሁሌ ዋሊታቸው እያስቀመጡ ቢሉ በጣም መልካም ነው እንላለን። ያው እንግዲህ ትናንትናም ካጋጠመ ይሄ ነገር በትልቁ መነሳት ስላለበት ነው። ቅድም ከነበረው ነገር ውስጥ ለምሳሌ አልገባኝም ያለች ልጅ ነበረች። እና አልገባኝም ብላ ከዛ በኋላ ከሆነ ልጅ ጋር ነበረች። የልጁ ንግግር አልገባኝም ነው ሀሳቧ የነበረው። እና በኋላ ላይ ደግሞ ልጁ ራሱ ቀርቦ ነበረ፣ ኢንተርቪው ተደርጎ ነበረ። እና እሱ ራሱ ያወራው እኔ ራሱ አልገባኝም ሁለት ብቻ ነው ያው ቢአ አብዛኛው ጊዜ ተጀው እንዴት እንዳረፈደ ሲ ነግረኝ ነው አለች። ሁለት ሰዓት ሙሉ ጃፋር እዚህ ና እንዴት ታወራለ? ያረፈድክበት ምክንያት ስለሆነ አይ አሳማኝ ምክንያት ስለሆነ ማስረዳ ስላለብኝ ነው ሲል እኮ ሁለት ሰዓት አይበቃም ስለ አይ ሁለት ነገሩ ሁለቴ ብቻ ነው የነገርኳት። እንደዚህ ማርፈደኝ ሲል ጃፋር ደግሞ እየሰማ ነበር። ና በሰዓት ከፋፍሉት ነው አንዳንድ ሰዓት ነው የመጀመሪያ እያለ ነበረ። ና ወንዶች ብዙ መማር አለባቸው ብለን እናስባለን። ሴቶችን ማስደሰት ትናንትና ለየት ያለ ደስ የሚል ነገር ያየ ነው። የሴቶቹ በጣም አክቲቭ ነበሩ። ጥሩ ጥሩ ስታደንቃቸው ነበር። አብይ እኔ በውበታቸው እያደንኳቸው ነበር። ከዚህ በፊት በማድነቅ እታወቃለሁ። ሁሉንም አደንቃለሁ። በእርግጥ ግን ትናንትና በጣም ደስ ደስ የሚሉ ሴቶችም መጥተው ነበረ፣ በውበት ደረጃ። ውስጣቸውም ደግሞ ሲያወሩ ቀርበው በጣም ደስ የሚሉ ነገር ታዝቢያለሁ። እንትን ነው በንጽጽር በምናደርጋቸው ዴቶች፣ በንጽጽር ለምሳሌ በጣም የምታደንቃቸው በራስ በግለሰብ አምስት ቆንጆ ቢኖር መካከለኛ ውበት ያላቸው በመልክ ደረጃ ነው የምናወራው። የውስጣዊ ውበት እንዳለው ነው ይኖራሉ። ትናንትና ዘጠና በመቶ በሚባለው የተወሰኑት ደግሞ በመልክ ልታነጻጸር ትችላለ። በጣም ደስ የሚሉ አሪፍ አሪፍ ሴቶች ነበር የመጡት። ወንዶቹ እንደውም ትንሽ ደከም ብሎብኛል፣ በሴቶችን በንጽጽር ማለት ነው። ምክንያቱም በጣም ደስ ደስ የሚሉ ወንዶች ነው የፍቅር ቀጠሮ ላይ የሚመጡት ይታወቃል። ከዛ አንጻር ሁሉም ግን እንደዚህ አይነት ቫራይቲ፣ ወይም ልዩነት መፍጠሩ ደግሞ ለእኛ ደስ ይለናል። ያው እንደ ልምድ እያየ ነው እንድናወራ ያደረገናል። አድማጮች ግን ስሜቱን እንዲጋሩት ነው አብዛኛው ትናንትን አላገኘን የሚያሉት ቆንጆ ቆንጆ ሴቶችን በሚቀጥለው ዴቲንግ ያው ድጋሚ ስለሚመጡ ወንዶች ገና ከሆኑ ያው መሳተፍ ትችላላችሁ የሚቀጥለው ዙር ላይ

እንዴት ነው ስላል፣ በጣም ሳቃችን ና ከፋርተው ከእነሱ ጋር ስትል፣ አይ በጣም አመሰግናለሁ። እዚህ አጋጣሚ ለስፋ ጃፋር ማ እንደ አይዞ ለማለት ደስ ብሎናል። አድማጮቻችንም እንደምትዝናኑበት ተስፋ እናደርጋለን። ሌሎቹንም ደግሞ ያበረታታል በጣም እንዲመጡ። ሴቶቹ በጣም ይፈራሉ። ሁሉም ፍላጎት ያላቸው ብዙ ሰዎች አሉ። ግን የማውራት ልምድህን በጣም ይጨምራል። ከአንድ ወንድ ጋር ቁጭ ብላ ስለ ራስህ በሙሉ በራስ መተማመን መግለጽ መቻል ለአንድ ለሴት ልጅ በጣም ደስ የሚል ነገር ነው። ከኛ ባህል አንጻር ዴቲንግ በሀገራችን፣ በሚቀጥለው ሳምንት ሰፋ ያለ ፕሮግራም እንሰራለን። በባህላዊ መንገዶች በጣም ይደረጋል። መጽሐፎችን ስናነብ ብዙ ነገሮችን እያገኘን ነው። ይሄ በዘመናዊ መልኩ መደበኛ ሆነ እንጂ የሚታወቁ ብዙ ባህሎች አሉ። ስለ እነሱ ፕሮግራሞች ስለምንሰራ እንነግራቸዋለን። ከመሸጋገሪያው በኋላ አድማጮቻችን ቀደም ሲል ካስተዋወቅናቸው የተለያዩ ጉዳዮች ውስጥ አንዱን እናስደምጣቸዋለን ኢትዮጵያ